ትንቢተ አሞጽ ምዕራፍ አንድ በቴቁሄ ከላም ጠባቂዎች መካከል የነበረ አሞጽ በይሁዳ ንጉስ በኦዚያን ዘመን በእስራኤልም ንጉስ በዩአስ ልጅ በኢዮርባአም ዘመን የምድር መናወጥ ከሆነበት ከሁለት ዓመት በፊት ስለ እስራኤል ያየው ቃል ይህ ነው። እንዲህም አለ። እግዚአብሔር በጽዮን ሆኖ ድምፁን ከፍ አድርጎ ይጮኋል፣ በኢየሩሳሌምም ሆኖ ቃሉን ይሰጣል። የእረኞችም ማሰማሪያዎች ያለቅሳሉ፣ የቀርሜሎስም ራስ ይደርቃል። እግዚአብሔር እንዲህ ይላል፣ ገለአድን በብረት መንኮራኩር አሂዷልና ስለ ሶስት ወይም ስለ አራት የደማስቆ ኃጢአት መቅሰፍቴን ከማድረግ አልመለስም። በአ ዛሄል ቤት እሳትን ሰዳለሁ የወልደ አዴርንም አዳራሾች ትበላለች። የደማስቆንም መወርወሪያ ሰብራለሁ፣ ተቀማጮችንም ከአዌን ሸለቆ አጠፋለሁ፣ በትር የያዘውንም ከኤደን ቤት አጠፋለሁ። የሶሪያም ሕዝብ ወደ ቂር ይማረካል ይላል እግዚአብሔር። እግዚአብሔር እንዲህ ይላል ለኤዶምያስ አሳልፈው ይሰጧቸው ዘንድ ምርኮኞችን ሁሉ ማርከዋልና፣ ስለ ሶስት ወይም ስለ አራት የጋዛ ኃጢአት መቅሰፍቴን ከማድረግ አልመለስም። በጋዛ ቅጥር ላይ እሳትን እሰዳለሁ፣ አዳራሾቿንም ትበላለች። ተቀማጮችንም ከአዛጦን አጠፋለሁ፣ በትር የያዘውንም ከአስቀሎና አጠፋለሁ፣ እጄንም በአቃሮን ላይ እመልሳለሁ ከፍልስጤማውያንም የቀሩት ይጠፋሉ ይላል ጌታ እግዚአብሔር። እግዚአብሔር እንዲህ ይላል ምርኮኞችን ሁሉ ለኤዶምያስ አሳልፈው ሰጥተዋልና የወንድሞችንም ቃል ኪዳን አላሰቡምና ስለ ሶስት ወይም ስለ አራት የጢሮስ ኃጢአት መቅሰፍቴን ከማድረግ አልመለስም በጢሮስ ቅጥር ላይ እሳትን ሰዳለሁ አዳራሾቿንም ትበላለች። እግዚአብሔር እንዲህ ይላል ወንድሙን በሰይፍ አሳዶታልና ርኅራሄንም ሁሉ ጥሏልና ቁጣውም ሁልጊዜ ቀዷልና መዓቱንም ለዘላለም ጠብቋልና ስለ ሶስት ወይም ስለ አራት የኤዶሚያስ ኃጢአት መቅሰፍቴን ከማድረግ አልመለስም። በቴማን ላይ እሳትን እሰዳለሁ፣ የባሶራንም አዳራሾች ትበላለች። እግዚአብሔር እንዲህ ይላል ዳርቻውን ያሰፉ ዘንድ የገለአድን እርጉዞች ቀደዋልና፣ ስለ ሶስት ወይም ስለ አራት የአሞን ልጆች ኃጢአት መቅሰፍቴን ከማድረግ አልመለስም። በረባት ቅጥር ላይ እሳትን ሰዳለሁ፣ በሰልፍም ቀን በጩኸት በአውሎ ነፋስም ቀን በሁከት አዳራሾቿን ትበላለች። ንጉሳቸውም ካለቆቹ ጋር በአንድነት ይማረካል ይላል እግዚአብሔር።